ለማመስገን የትኛውንም ፕሮግራም እጠቀማለሁ። ጌታ ለማወደስ የትኛውንም ፕሮግራም፣ ዝማሬ ባለበት፣ ምስጋና ባለበት ሁሉ በቤቴም፣ በአደባባይም በውጭም ጌታን አመሰግናለሁ ማለት ነው። እንደዚህ እንድትሆን ይህን ነው የሚያስተምረን ዳዊት። ወደ ዋና ነገራችን ስንመለስ ዳዊት በዳዊት ዘመን እንግዲህ እግዚአብሔር ከፍ ያለበት ዘመን ነው። በሙዚቃ መሳሪያ፣ በዘማሪ በብዙ እየተደራጁ 284 ሺህ በቁጥር የተደራጁ መለከት የሚነፉ 120 እየሆኑ እግዚአብሔርን ከፍ ያደርጉበት ዘመን ነው ማለት ነው። አባቶቻችን ይህን ነገር አስተምረውናል ማለት ነው። የዓለም ሁሉ መነሻ የሆነው የእስራኤል ልጆች ሕግ፣ የክርስቶስ መገኛ የሆነችው ኢየሩሳሌም ለመጽሐፍ ቅዱሳችን መነሻ ነው ማለት ነው። በዚሁ አጋጣሚ መልስ ለመመለስ ብዙዎች ሰዎች ለምጠይቁኝ ከየቱ ጋር ነው የተነሳ ሙዚቃ መሳሪያ ጋር፣ በገናው፣ መሰንቆ፣ ከበሮ ለምትሉኝ ይሄው ነው መነሻው። እንግዲህ አባቶቻችን ናቸው መነሻው። የዛሬ ሦስት ሺህ እና አራት ሺህ ዓመት ማለት ነው። ብዙ ነው መነሻው፣ ሩቅ ነው። አባቶቻችን ናቸው ያሳዩ፣ መጽሐፍ ቅዱስ ነው የነገረ ማለት ነው። በዚህ አይነት መልኩ ነበር እንደውም፣ እንደዚህ መልኩ አልተመለከም። በዚህ ዘመን በእንዲህ አይነት መልኩ መመለክ አለበት። በብዙ ሙዚቃ ተደራጅቶ የብዙ አሉ የሚባሉ ቆንጆ ቆንጆ ሙዚቃ መሳሪያዎች ሁሉ ተደርድረው እግዚአብሔር መመለክ አለበት። እግዚአብሔር መከበር አለበት። ክብር ሁሉ ለእግዚአብሔር ይሁን። ምዕራፍ 16 ቁጥር 7 ላይ እንደዚህ ይላል ዳዊት እንግዲህ ያው ቁጥር አራት ላይ በእግዚአብሔር ታቦት ፊት ያገለግሉ ዘንድ የእስራኤልን አምላክ እግዚአብሔርን ይወድሱት ዘንድ ያመሰግኑት ያከብሩም ዘንድ ከሌዋውያን ወገን አቆመ ካለ በኋላ አለቃው አሳፍ፣ በእነርሱም በኋላ ዘካርያስ እያለ ይቀጥልና አሳፍ በጸናጽል ይዘምር ዘንድ ካናቱም በናስያት በዚኤል በዚ አይል በእግዚአብሔር ቃል ኪዳን ታቦት ፊት ሁል ጊዜ መለከት ይነፉ ነበር ይላል። ሁል ጊዜ በዛ ታቦት ውስጥ ካለ ድረስ። በዚያም ቀን ዳዊት ከአሳፍ ከወንድሞቹ እጅ እግዚአብሔር ያመሰግን ዘንድ አስቀድሞ ትዛዝ ሰጠ ይላል። በንጉስ ትዛዝ ነበረ። ወርሺፑም የሚመራው ከንጉስ እጅ ትዛዝ፣ አሳፍ እና ኤማን እዶታ አሉ እነሱ ይቀጥላል። ምን ያህል አምልኮ በዳዊት ዘመን ከፍ እንዳለ፣ በንጉሱ ትዛዝ ስር ነበረ ወርሺፑ። ከወንድሞቹ እጅ በእግዚአብሔር እያመሰግኑ አስቀድሞ ትዛዝ ሰጠ ይላል። እግዚአብሔርን አመስግኑ አለ። ደስ ይላል፣ ግጥሙ ይገርማል። ስሙን ጥሩ፣ ለአሕዛብ ስራውን አውሩ፣ ተቀኙለት ዘምሩለት ተቀኙለት ዘምሩለት፣ ተአምራቱን ሁሉ ተናገሩ። በቅዱስ ስሙ ተጓደሉ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔር ፈልጉት፣ ትጸናላችሁ። ሁል ጊዜ ፊቱን ፈልጉ። ባሪያዎቹ የእስራኤል ዘር፣ ለእርሱም የተመረጣችሁ የያዕቆብ ልጆች፣ ወይ የሰራትን ድንቅ አስቡ ይላል። ክብር ለእግዚአብሔር ይሁን። የሰራትን ድንቅ አስቡ። እግዚአብሔር ምንድን ነው ያደረገልን? ምንድነው እግዚአብሔር ያደረገልን? ቅድም ያልኳችሁ ነገር ነው፣ ድጋሚ ተመልሶ የመጣው እግዚአብሔር ለእርሱ የተመረጣችሁ የያዕቆብ ልጆች ሆይ። ተመርጠናል እና ጴጥሮስ እንዳለን እናንተ የተመረጣችሁ የንጉሥ ካህናት እንደሚለው በአዲስ ኪዳን ላይ ቅዱስ ሕዝብ ለርሱ፣ የተለያችኋለን አለ። በአዲሱ አዲስ ኪዳን ሊቀ ካህናችን ኢየሱስ ነው። የንጉሥ ካህናት አለን፣ ሁላችን የንጉሥ ካህናት ነን። ስለዚህ ለርሱ የተለያችሁ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን ወገን ነበራችሁ ይላል ጴጥሮስ ሲናገር በአዲስ ኪዳን ክብር ለእግዚአብሔር ኢየሱስ ክርስቶስ ጌታ ነው። የእሱን በጎነት እንድትናገሩ መልካምነቱ እንድትናገሩ እንደተመረጣችሁ ይላል። ስለዚህ መልካምነቱን በጎነቱ እናወራለን፣ በዜማ እንናገራለን ማለት ነው አዲስ ኪዳን ላይ ስንመጣ እሱን በደንብ አድርጌ አብራራላችኋለሁ፣ ግን ከዚህ ቃል ጋር ስለሚገናኝ ነው፣ ሀሳቡ ላንሳው፣ ጫር ላድርገው የፈለኩት። የእሱን በጎነት የምናወረው በዜማ ነው፣ በስብከት ነው፣ በተለያየ ነገር ነው የምንገልጠው፣ በህይወት ነው፣ ለሰዎች በመድረስ ነው ክርስቶስን የምንገልጠው፣ ጨለማ ውስጥ ላሉ ሰዎች ክርስቶስን በመግለጥ ነው። ስለዚህ የእሱን በጎነት እናወራለን። ቀድመን የበራልን ሰዎች የእሱን በጎነት ደጋግመን እናወራለን። በዜማ ማን እናወራ በክብር እንዘምራለን። እግዚአብሔርን እናወረዋለን፣ እንናገረዋለን። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዳዊት እንግዲህ በዘመኑ እግዚአብሔርን አገለገ። በታላቅ ክብር አገለግል። የተለያየ ጥፋት ቢኖርበትም ዳዊት እግዚአብሔርን ለማገልገል ሙዚቃ መሳሪያዎችን በሙሉ የምናየው በዳዊት ዘመን ነው፣ እንዳትዘነጉ። እግዚአብሔር መነሻ አለው። የትኛውም ዘማሪ የትኛውም አገልግሎት መነሻ አለው። አባቶች አሉን። የህጉ ልጆች የኢየሩሳሌም ጌታ የመረጣቸው። እኛ በኋላ ነው ያገኘነው ጌታን ወደ እኛ እግዚአብሔር የመጣው መነሻ አለው። እያንዳንዱ ነገር መነሻ አለው። እያንዳንዱ ነገር መጽሐፍ ቅዱስ መነሻ አለው። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይህን በመረከብ ይህን በመቀበል ዳዊት እንግዲህ ወደ ሰለሞን ቤተ መቅደስ። ይሄ የዳዊት ዘመን በእንዲያነን መልኩ አለቀ። እግዚአብሔር ረዳው። ትልቅ ነገር መሰረት ጥሎ አለፈ። ለልጁ ለሰለሞንም ጥሩ አለፈ። እንደምታስታውሱት መቅደሱን መስራት ፈልጎ ነበረ። አንታ ትሰራልኝም ማለት ልጅ ሰለሞን ነው የሚሰራልኝ አለው። ያንን በመረከብ ግን ለሰለሞን የሚሆኑትን ለመቅደሱ የሚሆኑትን እቃዎች ምርጥ ምርጥ ወርቆች አስቀመጠ። መከረው፣ ልጅ ሰለሞን ሰው ሁን አለው። እንዴት ማድረግ እንዳለበት መከረው እና ጊዜው ደረሰ። የሰለሞን ቤተ መቅደስ የሰለሞን ቤተ መቅደስ የሰለሞንን እግዚአብሔር ለአባቱ ለዳዊት በተገለጠለት በሞሪያ ተራራ ዳዊት ባዘጋጀው ስፍራ በኢየቡሳዊ በአርኖ በአውድማ በኢየሩሳሌም የእግዚአብሔርን ቤት መስራት ጀመረ ይላል። በነገሰም በአራተኛው ዓመት በሁለተኛ ወር መስራት ጀመረ ሰለሞን የእግዚአብሔርን ቤት ይሰራ ዘንድ የጣለው መሰረት ይህ ነው ይልና ርዝመቱን ይናገራል። በቤት ውስጥ የነበሩትን ወለሎች ርዝመታቸውን፣ ቁመታቸውን ያብራራልናል። የሁለተኛ ዜና ምዕራፍ ሶስት ነው እየነገርኳቸው ያለሁት ይጠይቃል አንደኛ ዜና ከዳዊት ቀጥሎ ያለው ህይወት ሁለተኛ ዜና ምዕራፍ ሶስት ላይ ቤተ መቅደሱን መስራት ጀመረ የት በሞሪያ ተራራ ክብር ለእግዚአብሔር ይሁን ኢየሱስ ክርስቶስ ጌታ ነው የተነገረው ቃል ተፈጸመ ይሄ መቅደስ ለምንድን ነው የሚሰራው እግዚአብሔር ሊከብርበት እግዚአብሔር ሊመሰገንበት እግዚአብሔር የሚወደው አምልኮ የቱ ነው እያልኳችሁ ነው ከትምህርት የመስመር አልወጣሁኝ ተከታታይ ትምህርቶቹ እነዚህ ናቸው የሚመለከቱት የሚመረከቱት የሰለሞን ቤተ መቅደስ ከፍ ያለውን አምልኮ ያሳያል ከዳዊት የተረከበውን የተቀበለውን ከፍ ያለውን አምልኮ በመቅደስ መጀመሪያ በድንኳን ነበረ የሙሴም በድንኳን እና በመንገድ ላይ ነበር የመጀመሪያ ወርሺፕ እንደሁም ድንኳን ምንም አልነበረም ባህሩን እንደከፈሉ ነው እግዚአብሔርን ለእግዚአብሔር ዘመሩ የሚለው ሜዳ ላይ በረሃ ላይ ምድረ በዳ ላይ እግዚአብሔርን አከበሩ ምድረ በዳ ላይም እግዚአብሔር ይከበራል እግዚአብሔር ይነግሳል ማለት ነው አሁን ግን ሰለሞን እግዚአብሔር ቤተ መቅደስ ፈለገ። ሰለሞንን መረጠው ሰለሞንን ቤተ መቅደስ እንዲሰራ። ሰለሞን ጸለየ፣ ጥበብን ስጠኝ ይህን ሕዝብ መራበት አለው። ብዙ ስራዎች የሚሰራበት ጥበብ እግዚአብሔር ሰጠው፣ ለማ ለሰለሞን። ሰለሞን ይህንን ጥበብ ከተቀበለ በኋላ መቅደሱን ዲዛይን ማድረግ ጀመረ፣ ከእግዚአብሔር በተቀበለው ጥበብና እውቀት፣ ከእግዚአብሔር በተቀበለው ቪዥን ራእይ። እግዚአብሔር ነው ዋናው ባለራእዩ፣ አጀንዳውን የሰጠው ርዝመቱን ክንዱን ወርዱ ምን አይነት ቁመቱ ምን እንደሚሆን ሁሉ ታዘዘለት ይላል። እግዚአብሔር ሊከብር ሲፈልግ ሁሉ ይታዘዝላቸዋል። እግዚአብሔር ልታወድሱት ስራ ስትጀምሩ ሁሉ ይታዘዝላቸዋል። ጥላት አለ፣ የተለያየ ግብግብ አለ፣ ጥላቻ ይኖራል፣ ተቃዋሚ ይኖራል። ይሄ ያለ ነው። በወንጌል ግን ከጥላቻው በላይ ሁሉ ይታዘዝላቸዋል። መንገዶቹ ሊከፈቱላቸዋል፣ በሮቹ ሊከፈቱላቸዋል። ሰለሞን እግዚአብሔርን የእግዚአብሔርን ቤት ለመስራት ታቦቱን ለማስገባት መቅደሱ ውስጥ ብዙ መዘመራና መለከት የሚነፉትን አድርጎ እግዚአብሔርን ለማክበር መንገዶች ሁሉ ሰመሩለት። ዙሪያውን ጎረቤት ላይ ያሉት ሁሉ ታዘዙለት፣ ያላመጣ የለም። በሰለሞን ዘመን የብርና ነሐስ ክምር ነበር፣ አይቆጠርም ነበር። በወርቅ ነው የአንዳንዱ እቃዎች የተለበጡት፣ አብዛኛው እቃዎች በወርቅ ነበሩ የተለበጡት። እግዚአብሔር ይህንን አግዞት አስሩን መቅረዞች ይላል ምራፍ አራት ቁጥር ሰባት ሁለተኛ ዜና፣ በወርቅ ሰርቶ አምስቱን በቀኝ አምስቱን በግራ በመቅደሱ ውስጥ አኖራቸው። አስሩን ገበታዎች ሰርቶ አምስቱን በቀኝ አምስቱን በግራ በመቅደሱ ውስጥ አኖራቸው። አንድ መቶም የወርቅ ድስቶች ሰራ። አይገርም? ድስቶች ሁሉ በወርቅ ሰሩት። ደግሞም የካህናቱ አደባባይ፣ ታላቁም አደባባይ፣ የአደባባዩ ደጆች ሰራ ደጃቸውንም በናስ ለበጠው ይላል። ኩሬዎችን በቤቱ ቀኝ በአዜብ በኩል አኖረው ኪራራምን ኪራምም ምንቸቶችን መጫሪያዎችን ድስቶችን ሰራ። ኪራምም ለንጉሱ ለሰለሞን ለእግዚአብሔር ቤት የሰራው ስራ ሁሉ ጨረሰ ይላ ክብር ለእግዚአብሔር ይሆ ብዙ ነው። አንብቡት። ክፍሉ ምዕራፍ አራት እንግዲህ ምዕራፍ አራት ቁጥር 19 ሰለሞን በእግዚአብሔር ቤት የነበረውን ዕቃ ሁሉ የወርቁንም መሰዊያ የገጸ ብስቱን የነበረውን ገበታዎች በቅድስተ ቅዱሳን ፊት ስርዓታቸውን ያበሩ ዘንድ መቅረዞቹንም ቀንዲሎቻቸውን ከጥሩ ወርቅ ሰራቸው። ክብር ለእግዚአብሔር ይሁን። መንደጃዎች ከጥሩ ወርቅ ሰራ። የውስጠኛው ቤተ ቅዱስ ቅዱሳኑን ደጆች በቤተ መቅደሱ ደጆች ወርቅ። ስለ ብሉይ ኪዳን ስለነበረው ከፍ ያለ አምልኮ ነው እያወራን ያለው። በአዲስ ኪዳን ደግሞ ከዚህ በላይ ያለ አምልኮ ከኛ ይፈለግ። መቅደሱ በብሉይ ኪዳን ያ ያለፈው ኪዳን ያ ያለፈው የብሉይ ኪዳን ያ የታቦቱ መቅደስ እንደዚህ ይመለክበት ከነበረ አሁንማ ሕያው ከሆነው ኢየሱስ ክርስቶስ በእኛ ላይ ካደረው ሕግን በልቦናቸው አኖራለሁ ብሎ በኤርሚያስ የተነገረው በእኛ የተፈጸመው በዚህ በአዲስ ኪዳን እንዴት ያለ አምልኮ ይፈልጋል? ንጹህ ነገር ይፈልጋል። መቅደሳችን እኛን፣ መቅደሱ እኛ ነ ንጹህ ይፈልጋል፣ ከኛ ንጽህና ይፈልጋል። ስለዚህ ሰለሞን በእግዚአብሔር ቤት የሰራው ስራ ሁሉ ተጨረሰ ይላል፣ አለቀ ይላል። አባቱም ዳዊት ይላል ቅድም እንዳልኳቸው ያንን የሰጠውን ምርጥ ዳዊት ለሰለሞን ያስረከበው የቀደሰውን የብርና የወርቅ እቃ ሁሉ ሰለሞን አምጥቶ በእግዚአብሔር ቤት ውስጥ በነበረው ግምጃ ቤት አኑረው ይላል። ክብር ለእግዚአብሔር ቤት ለትውልድ የሚተላለፍ ነገር ይኑረን። ቀጣይ ትውልድ የሚያመልክበትን እቃ እቃዎቹን፣ የእግዚአብሔር ቤት እቃዎችን፣ መጽሐፍ ቅዱሶችን፣ የእግዚአብሔርን የሆኑ ነገሮችን፣ እውነት የሆነውን ነገር ለትውልድ ማስቀመጥ ይሆንልን። ዳዊት የሚያሳየን እኔ ባልሰራውም አለ እኔ ብሞት እንዳለች ሰርዶ ያጥቀል እንዳለች እንደዛር የሚያደርገው ዳዊት እኔ ባልሰራውም መቅደሱን ልጄ ሰለሞን ስለሚሠራ ለሱ ብሎ ያን ዕቃዎቹን ወርቁን አስቀምጦ ሰጥቶ አስተላል ሰለሞንም ተረክቦ በመቅደስ በግምጃ ቤት አኖረው። ለእግዚአብሔር ቤት ክብር የሚሆን ነው፣ ያ የግል ዕቃ አይደለም። በዚያም ጊዜ ሰለሞን የእግዚአብሔርን ቤት ቃል ኪዳን ታቦት ከዳዊት ከተማ ከጽዮን ያወጡ ዘንድ የእስራኤል ሽማግሌዎችን፣ የነገድ አለቆችን ሁሉ የእስራኤልን ልጆች አባት ቤቶች ሁሉ መሳፍንትን ወደ ኢየሩሳሌም ሰበሰበ ይላል ቤቱ ካለቀ በኋላ ንጹህ ከሆነ በኋላ መቅደሱ ሰርታ በወርቅ ከተለበጠ በኋላ የሚለበጠው በነሐስ በብር የሚሰራው ስራ ካለቀ በኋላ የአባቱ የተቀበለውን ወርቅ ግምጃ ቤት ካደረገ በኋላ ታቦቱን፣ አምጧላቸው ባለቀ ነገር ላይ ነው። በንጹ ነገር ላይ ነው የሚቀመጠው። ዛሬም ነገራችኋሉ ወንድሞቼ፣ ናቶቼ፣ በአለም ዙሪያ ያላችሁ ክርስቶስ በንጹ ልብ ላይ ነው መቀመጥ የሚፈልገው። ጽድት ባለ በቆንጆ ውድ በሆነ ነገር ላይ መቀመጥ የሚፈልገው ለዚህ ነው አንዳንዴ መስራት የሚያቀተን እግዚአብሔርን ቃል ማንበብ መጸለይ የሚያቅተን፣ ከእግዚአብሔር ጋር መገናኘት የሚያቅተን፣ ኮሚኒኬሽን የሚያቅተን፣ ረጅም ሰዓት ጸልን ከእግዚአብሔር ጋር ነገሮች መቀበል የሚያቅተን፣ ማምለክ የሚያቅተን። ለዚህ ነው እግዚአብሔር ንጹህ ነገር ይወዳል፣ ያለቀ ነገር ይወዳል። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ቁጥር 11 ላይ እንደዚህ ይላል፣ ምዕራፍ አምስት ሁለተኛ ዜና። እንግዲህ መቅደሱ ሊመረቅ ነው። መዘምራኑ ሊሰበሰቡ ነው። እግዚአብሔርን ሊያከብሩ ነው። የሌዋውያን ሁሉ ሊሰበሰቡ ዕቃቸውን ይዘው ሙዚቃ ዕቃቸውን ይዘው መሳሪያቸውን ይዘው እግዚአብሔርን ሊያከብሩ ቅድም ዜማን ያስተምራቸው ነበረ የሚለው እሱ ያን ዜማ ተምረው ተለማምደው እግዚአብሔርን ክብር አቂ ሙዚቃ መሳሪያቸውን ይዘው የሚያማምድ ልብሳቸውን ለብሰው ለእግዚአብሔር ሊቀኙ። ሰለሞን በሥነ ሥርዓት ነው የሄደው። እስከሚያበላሽበት ሰዓት ድረስ በዚህኛው ስርዓት ላይ በትክክል ነው የሄደው። መዘምራኑን አቆመ ሙዚቃ መሳሪያዎች የት እንደቆሙ እግዚአብሔር መክበር እንዴት እንዳለበት በስነ ስርዓት ሁሉ ነገሮች የቆሙት ስለዚህ እግዚአብሔር ከበረ ጨረሻ ይህን ሀሳብ ባልጨምርበት የሰለሞን ቤተ መቅደስ ሙሉ አይሆነ ግን አለ ከዚህ ሀሳብ ብትወጡ መቅደሱ ይፈርሳል የሚለው ነገር ያስደነግጠኛል ከዚህ ሀሳብ ብትወጡ አሕዛብ ሁሉ ይህ መቅደስ ነበራቸው እግዚአብሔርን ትእዛዝ ስላልቀጠሉበት ይሄ ሆነባቸው ብለው አሕዛቡ ያወሩባቸው